እና ወይዘሮ ጃኒ ጌሙን በዘር አትውሰጁ። ማርያምን ጌሙን በዘር አትውሰጁ። ጆሮ ጌጥን አውልቅ። አላወልቅም እና በዘር አትውሰጁ። ወይዘሮ ጃኒ ጌሙን በስነ ስርዓት እንጫወትበት። እኔና አንቺ ወደ ዘር መግባት አልፈለኛለ ጆከር ደግሞ አንሳደም የልጅን አልወደውም ብላል። ወደደኛ አለ በግድ የለም ገባህ። ጌም ሲጫወትም በቤቴ ሚጫወተው አንተ ቤት ጌም አልጫወትም። እና ይወዳው ደግሞ አርፈህ አንድ ቦታ ላይ ቁጭ በል። ምንድን ነው እንደ ጠላ የጣፈ ጠላት? ሴት ሆንክ እኮ እንደዚህ፣ እንደዛ፣ እዚህ፣ እዛ፣ እንደዚህ፣ እዛ ስትል በቃ ምንም ምንም ሊይዛ አልቻልኩም

ቆይ አላሳያችሁም። ምን አለች? ምን አሉ? ምን አሉ? ወደ ትምህርት እየሄድን ነው ወገን። ትምህርት ተማር፣ ተማር አዳብ ወር ተማር። ምንድነው? ምን ሰርታ ልታ ብላ ነው? ጋይስ እኔ አልናገርም። ይሄ ሰዓት ስክሪንሻት አርጋችሁ ውሰዱት። ስክሪንሻት አርጉት እና ጎግል ላይ ጠይቁ ዋጋው ስንት እንደሆነ። ስክሪንሻት አርጋችሁ ውሰዱት። ሊያሻው ላንቺ ነው ሰዓቱን ስክሪንሻት አለ ጉግል ላይ ጀስት ጠይቅ ስንት ዋጋው እንደሆነ። ማርያምን፣ ያቺ ኩር ኩር ነው መኪናሽን በብድር ያወጣሻት መኪናሽን ነው ዋጋው የሚሸፍንልሽ። ማርያምን እና አንዳንድ ጊዜ መናገር የማይፈልግን ሰው ልታናግሩ ወይ ድማ መሽ ነው ጌም እያላችሁ ያላችሁት ጋይስ ቀዳም ምሸት ብትግራይ ሰዓት 4ባ ናይ ምሸት ጅመር ግን ሰዓት ሰለስተ ኢና ክነኣቱ ቀዳም ኦኬ ቀዳም እሸ እዛ ሕጂ ቀዳም ግንቦት 25 ማለት እዩ ብኣማርኛ ደሞ ጌሙ መይ ኖ ግንቦት ሃያ አምስት በኢትዮጵያ ሰዓት አስር የማታ ማለት ነው። እምንገባቢ ደሞ እኖ ነይ ማታ አራት ሰዓት እምንገባቢ ደሞ ሶስት ሰዓት ማለት ነው። በኢሮፕ ደሞ መይ ሶስት ሚጀመሮ ጌሙ ዘጠይ ሰዓት ፔም የማታ የምንገባው ደግሞ ስምንት ሰዓት፣ ከዛ በፊትም ለመግባት እንሞክራለን። ታፕታፕ ሼር ለማድረግ ማለት ነው። ኦኬ፣ ከማን ጋር ነው? ከወይዘሮ ጃኒ ጋር እንለጠልጣታለን። አይዟች። ኦኬ፣ ግን የሆነ ታክቲኮችን እነግራቸዋለሁ፣ ምን ምን እንደምታደርጉ። ጌም ከመጀመራችን በፊት ማለት ነው የሆነ ነገር ማድረግ አለብን ሁላችንም። ኦኬ፣ በዘር እያደረጉት ስለሆነ በዘር አንሄድም፣ በስነስርዓት እንደ

ለእሱ አፓርቴቱ ብዬ እሰጣለሁ። ማታ ሌሎቻችሁ ደግሞ ቪዲዮ ደግሞ ነገ ማታ እሰራለሁ። ሪፖስት ማድረግ እንዳትረሱ፣ ሼር ማድረግ እንዳትረሱ። ጅጅ እኮ እንደ እንትን አድርገሽዋል። እንደ ላስገባሽ ፈልጌ እምቢ ፕራይቬት ነው መሰለኝ አካውንት ሮዝሆላሀታ ቤላ ሰላ ብዲ ቀብለት ቀውጣ ተብላለሳ

ተላብኗል ባይዘዌ ትናንትና የነበረውን የላይፍሽ ቆይታ በጣም የሚደብር ነበር። ማራሚ ተምር ለምን ማለት በህዝብ ጉዳይ ነው ወደ ህዝብ ይቀይሩት። ገባሽ? ወደ ዘር ምናምን ሄደና ደስ አይልም ማለት። አንቺ ልታስቆሚያቸው ይገባል። የዚህን ህዝብ እንደዚህ እንለጠልጠዋለን እንደዚህ ናቸው አላሉት። ገባሽ? የራስሽን ላይፍ ራስሽን መቆጣጠር መቻል አለብሽ። አይ እነሱ በሌላ አስቦት አይደለም፣ ምስል በአንተ ምናምን ሳይሆን ካለው ነገር አንጻር ነው። ከጉርጋ ነው አይደለም አይ ኖ ጃኔ አስቦት ሳይሆን እየሰማቸው ነበረ። አንቺ ሜቢ አላስተባች ሊሆን ይችላል እንጂ እነሱ ሲናገሩት የነበረ፣ ጭራሽ እዛ ገብተው ጊፍት የሚሰጡት ብሎክ እናደርጋቸዋለን እናዘጋችኋለን እያሉ ነበር። እና ያው ምንድን ነው ላይክ እኛ ፍቅር ነው የምንፈልገው፣ ፍቅር መመስረት ነው። ግም ይሄ ደግሞ የፋሚሊ ላይፍ የፍሬንድስ ነው እንጂ የጥላቻ የዘር አይደለም። እኔ እንደገባኝ እ አንቺ እወድሻለሁ ማንም ሰው ሲሰድብስ አላለች ላይ እኔ እነሱ ነው ሚት ማድረጋቸው፣ ገብቶሻል? ግን እነዚህ ሲሉ አንቺ ሚት ማድረግ ነው ነው እንደዚህ ነገር አትበሉት፣ ይሄ የወንድ ማሞች ነው ጨዋታው ብለሽ ማስቀየስ ነበረብሽ። ኦር መውጣት ነበረብሽ ሜቢ አላስተባልሽም ልትሆን ትችያለሽ። አሁንም በቃ ይሄንን ጌሙ እንደ የፍሬንድ እንደ ፋሚሊ ነው እንጂ እንደ ጥላቻ ባይሆን እኔ ደስ ይለኛል። በዘር ባይታሰብ ማለት ነው። እና አንቺ አሌክስ እንደዚህ የነገርነ ነው። አንቺም አንቺ ጋር ገብቶ እንደዛ የሚያደርጉ ሰዎች እንደዛ የሚሉትን እግኖር አድርጊያቸው። እሺ አይ እኔ እንደዚህ አልመሰለኝም። ለዛ ነው ሲጀመር እኔ አላስተዋልኩትም። እንደዛ ነው ገባኝ ማለት እንደዛ አይነት አስተሳሰባለች ብዬ አላስብኩትም። ግን አውቆ አንቺ ጋር ገብቶ ያሉት የነበረ ነበረ ሪኮርድ እኔ ራሱ ሪኮርድ ተደርጎ ነው የሰማሁት፣ እና ደነገጥኩ። እንዴ ጃኒ ወዳት ነበረ እንደዚህ ታስባለች እንዴ ብዬ እስከምጠረጥር ነው የሆንኩት። እና ይህን ነገር እናንተ ደግሞ ሁለታችሁ ትከባበራላችሁ። ኦኬ፣ አሞራ ደብሮ ነው በዚህ አረ፣ አይደለም፣ ክላስ እየሄድኩኝ ነው እንደ እየነገርኩህ በዘር እጅ የአማራ ሕዝብ ገባሻ ነው። ሎት ሲያረኩት ያንን ነገር እንጂ ጭራሽ ሌላ ነገር ውስጥ አልገባውም። አይገርምም። አይሚን ምንድን ነው ብቻ የሆነ ጸብ አለ ራይት። ምን አይነት እኔ አላውቅም። ቀጀበሬውን ግን የሆነ ጸብ እንዳላውቃለሁ። በዛ ጸብ የሆነ ጸብ አለ። በዛ ጸብ ኬዝ ምናምን ምናምን ተብሎ እየተወራ